እላችሁ እንግዲህ እዚ ጋር ማለት ነው። ጽግሻ እየዘለለች ነው ማለት ነው። እኔ ምለሽ ጽግሻ፣ እኔ ምለሽ አንቺ ሰው ፈሮረክስ ነው፣ ፈሮረክስ ነው የሚባለው። ጠጥተሽ ሞተሻል እየተባለሽ ልጆቹን እየበጠበተሽ አንቺ ለካ በሩ ዘግተሽ። እኔ ብያቸዋለሁ እኮ ይሷ ቲክቶክ ነው የምሰራ ብያቸዋለሁ። ይኸው ቲክቶክ ነው የምሰራ። በሮ ዘግታ ቲክቶክ ነው የምሰራ ከዛ ይሩት እየም ገብታ እረፍ አረፍ አለችው። አብርሽ እየም ስልክ እየጎረጎረ ነው እንግዲህ እሷ ያው እዚች ጋር በራቁቶ ትዘላለች ማለት ነው። እሱ ሩቲ ስትስቅበት ህይወት ምስኪና ረጋ ያለች ሴት ኮ ነው ሩቲ ማለት እኮ ትሁት። ጽጌ ማለት መቀበጤ ቀበጤ ቅብጥብጥ ያለች። ይሄ ዳንኤል ነው መሰለኝ እንደዚህ ቅብጥብጥ ያደረገ ዳንኤል ደግሞ የት እንዳለ ዛሬ የት እንደወረደ አይታችኋል አይደል ቲክቶክ ላይ አይታችኋል ማን ልቀበል እንደነበረ ለማን እንደተቸኮለ እንዴት እንደረውጠ ሆዶ አዲስ አበባ እንደገባ እች ልጅ እኔ ስሟ አያዝልኝም ልጅ ራሱ አባቴ አንተ ነው አለችው ዛሬ እና ዳንኤልም እዛ ገብተዋል ፅግሻም እዚህ ጋር እየዘለለች ነው ልጆቹ ላይ እየተጫወተች መቼም ቀናቸው እያለቀ ነው። ካላስት ሰላመት ትሄዳላችሁ እና ብርሽዬና ሮቲን እየበጠበጡ እየበጠበጡ እንደምንም ቀኑን ጨርሷል ማለት ነው።